ሰላም አለይኩም ወራህመቱላይ ወበረካቱ እንዴት ቆያችሁ? ትናንትና የወንድማችን ሙአዝን ቪዲዮ እያየሁኝ ነበርና ምናለ አንዳንድ ንጽጽራ የምትሰሩ ሰዎች አይባችሁ ማለትም ነውራችሁ በቪዲዮ አላ ለህንፈርተነው እንጂ ምና ምናለ እንደዚህ ሲል ምን ትዝ እንዳለ የታቃላችሁ። ዮኒማኛ ከሶስት ዓመት በፊት ቲክቶክ ላይ አሪፍ ንጽጽር እየሰራን ነበርና ለንጽጽር ያቀረብናቸውን ጥያቄዎች ኦርቶዶክሶች ሆኑ ፕሮቴስታንቶች መልስ መመለስ ስላልቻሉ ዮኒማኛ ምን ዘዴ ዘየደ፣ እኔን ማስፈራራት ጀምር አጋልጣታለሁ፣ በአገሯንዷን አወጣለሁኝ ማን እንደሆነች እንትንላል አለውኝ ምን አለ? እኔ ቪዲዮ ሰርቼ እንግዲህ አለኝ የምትለውን ባግራውንድ አለኝ የምትለውን የተደበቀ አውጣ ጉድ አንድ ሰሞን ነው፣ ንጽጽር ግን አንድ ሰሞን አይደለም። እንግዲህ አንተ አለኝ የምትለውን የእኔን የተደበቀ ነገር ብታወጣ ሰው ውይ ጉድ ጉድ ቢል አንድ ሰሞን ነው። ነገር ግን ንጽጽር ዘላለማዊ ነው። እናስተምራለን ብዬ ቪዲዮ ሰራሁኝ። ይህም ቪዲዮ ለሙዓዝ ነው። አንተ የምትለው ለማስፈራራት ነው። በእርግጥ ነውራ አለ አይባለ ቪዲዮ አለ የምትለው እንደ እውነት እንዲሆን ብታወጣው ጉድ አንድ ሰሞን ነው። ሀቅ ግን አንድ ሰሞን አይደለም። ተግባብተናል። ሌላውና በጣም ያሳቀኝ የሐረፍ ልዩነትን እንኳ ጥንቅቅ ዋ ያቁም ብላ ንጽጽር ላይ የሚሰሩት፣ ምናልባት ኡስታዝ ዋሂድን ለመናገር ፈልገ ከሆነ እሱ የሐረፍ ችግር አይኖርበትም። ነሁ የሚያስተምር ኡስታዝ ነው። አንተ ራሱ የነሆ ችግር ካለብህ ኡስታዝ ዋሂድ ጋር መማር ትችላለ። ደግሞም ኡስታዝ ዋሂድ የንጽጽር ሌጀንድ ነው። እንበልስና አንድ ሰው አንድ ንጽጽር ላይ የሚሰራ ሰው ሐረፍ ተሳሳተ ብሎ ማለት ከሚያስተምረው አስተምሮት ጋር ምን አገናኘው? እያስተማርን ያለ ነው ኩፍርንና ምንፍቅናን ነው እንጂ የፊደል መቻለንና አለመቻል አይደለም። ሀርፍ ብሎ ማለት ፊደል ማለት ነው። እኛ አጀሞች ነን። ኦኬ የአረበኛ ሀርፍ አረበኛ ቋንቋ ነው። የአረበኛ ቋንቋን የአረበኛ ፊደላትን ተሳሳትን ብሎ ማለት የኩፍርንና የምንፍቅናን ክፋት አናቅም ብሎ ማለት አይደለም። ችግሩ እዚ ጋ ነው። እንደውም ይህን ቪዲዮ እንድሰራ ያደረገኝ ያው በንጽጽሩ በኩል በተለይም በፕሮቴስታንት ሚሽነሪ ላይ ስለምሰራ ይህንን በደንብ ላስረዳችሁ ነው። በፕሮቴስታንት ሚሽነሪ ብዙ አይነት ሲስተሞች አሉ። ይሄ ስንዴና ዘይት መስጠት ብቻ እንዳይመስላችሁ፣ አለባበስ ራሱ መስበኪያ ነው። ኦኬ የገጠር ገበሬ ጋር ቤተክርስቲያኒቱ ትምህርት የወሰደ ስልጠና የወሰደ ሱፍ ከነከረባቱ ያደረገ መነጽሩን ገጭ ያደረገ ጫማውን ቀለሚያ ኪው ያስቀባ ጸጉሩን የነቃቀሰ ያበጣጠር የተከረካከመ ሰው ገጭ ብልዛ ገበሬ ማህበሬ ጋር በቃ የተማረ ሰው መጣ ነው የሚሉት ፤ እሱም የሚናገረውን በትክክል ነው የሚተገብሩት። ኦኬ ስለዚህ በመንፈቅናው ዓለምም አረበኛ ቋንቋ ላይ በደንብ እንትን ይላሉ፣ ፕራክቲስ ያደርጋሉ። አህባሾች ማለት ነው። አረበኛ ቋንቋ ላይ በደንብ ፕራክቲስ ያደርጉና ይህንን ሌላውን ጤናማውን ማህበረሰብ ለመበከል ወይም እናቃለን ለማለት ይጠቀሙበታል። በጣም የታዘምኩት ወደ ሰሜኑ አካባቢ ወደ ወሎ አካባቢ ትሄዱ፣ አህባሾች አረበኛ ቋንቋ ላይ በጣም ጎበዞች ናቸው። የሚገርባችሁ ነገር ያኔ የአረበኛ ቋንቋን ፕራክቲስ ያደረጉት ለምንድን ነው? ሌላውን አረበኛ እችላለሁኝ። ምክንያቱም ቁርአን በአረበኛ ግልጽ በሆነ አረበኛ ቋንቋ የወረደው ወረደው ይላል። ነቢያችንም አረበኛ ቋንቋ ተናጋሪ ስለሆኑ አረበኛ ስለምችል እኔ ትክክል ነኝ፣ እኔ ፍልስፍና ተከተል አይነት አካሄድ ልክ እንደ ሚሽነሪዎቹ ለማድረግ ነው ያንን የሚያደርጉት። እና ይህን ቪዲዮ የሰራሁት ለምንድን ነው? ለዛ ነው። ብዙ ጊዜ እዚህ ቲክቶክ ላይ ታዝባችሁ ከሆነ ለምሳሌ ብልሹ አቂዳዎችን የሚያጋልጡ ወንድሞችን ወይም እንደዚህ በኩፍርንና ምፍቅና ለማጋለጥ የሚሰሩ ወንድሞችን ስህተት ፈልገው ለመዘርጠጥ የሚሮጡት ምንድን ነው? የሀርፍ ስህተት ነው። እኒ መሃይምነታቸው ተወዳዳሪነት እንደሌለው ያወቁት፣ ለዚህ ነው። ሀርፍ እኮ ፊደል እኮ ነው። ፊደልና እምነት ምን አገናኘው? ፊደል እኮ በፕራክቲስ የሚገኝ እኮ ነው። ይሄ አረበኛ ቋንቋ ደግሞም እኛ አጀሞች ነን። ለምሳሌ እንኳን ኢትዮጵያ አይደለም በመላው ዓለም ያለው አጀም አረበኛ ቋንቋ አያውቅም። ቤተሰቦቻችን አረበኛ ቋንቋ አያውቁም ሲጀመር ነገር ግን ስለ አላህ ስብሃነ ወተዓላ ስለ ነብያችን መሐመድ ለ ስላት ወሰላም ያውቃሉ። አሁን አረበኛው ቋንቋ ቁርአን ሲቀራላችሁ ትርጉሙን ያውቁታል አያውቁትም፣ ነገር ግን እምነቱን ያውቃሉ። ስለዚህ እያስተማርን ያለ ነው ከአቂዳ በኩል ስለሚመጣ ምንፍቅና ከኩፍር በኩል ስለሚመጣ ክህደት ነው። ኦኬ። ስለዚህ ምንፍቅናና ኩፍር በፊደል ማወዳደር አይቻልም። የምታመጡትን ምንፍቅና ስናጋለጥባችሁ ለማምለጫ የፊደል ውድድር ይዛችሁ አትምጡ። ፊደል እንትን ነው አንድ ሁለት ጊዜው ምናምን ፕራክቲስ ብናደርግ ምንለው ነገር ነው ይሄ ቋንቋ፣ የቋንቋ ፕራክቲስ ነው፣ የቋንቋ ክህሎት ነው። የቋንቋ ክህሎት ከምንፍቅናና ከኩፍር ጋር መወዳደር አይቻልም። ለምሳሌ ቋንቋን ማንም ሰው ፕራክቲስ ማድረግ ይችላል። አረበኛ ቋንቋን ቻይናዎቹ ይችላሉ፣ ካፊሮቹ ይችላሉ፣ ጣዖት አምላኪው እምነት የሌለው ሁሉ ይችለዋል። ስለዚህ እሱ አረበኛ ቅልጥፍ አድርጎ ስለተናገረ ትክክል ነው ልትሉት ነው። ስለዚህ ያመጣችሁት ነገር አያስኬድም። በመጨረሻ የማስተላለፈው መልእክት ወንድማችን ሙአዝና ሌሎች ወንድሞች እንደዚ አይነት ነገር እየተመላለስን ያለ ነው። በመካከላችን ጸቦ ወይም ጠላቻ ኖሮ ሳይሆን ንጽጽር የምናደርገው ካፊር ወገኖቻችን ወደ መጀመሪያዎች ሰዎች ማለትም ወደ ሐዋርያት ተመልሰው ስለ ኢየሱስና ስለማርያም እንዳያውቁ እንደመሆኑ መጠን እናንተም ጋር ሀሳቦችን የምንለዋወጠው ወደ መጀመሪያዎች ሰዎች ማለትም ወደ ሰሃቦች እንድትመለሱ እንጂ ባላንጤዎች ነን አይደለም፣ ወንድማማቾች ነን። እንደዚ አይነት ሀሳብ ስንሰራ ጀነትን እናድላለን ይላል። ምን ይላሉ እያላችሁ የእናንተ ስሜት ብቻ እንዲኮረኮርላችሁ ለምትፈለጉ ሰዎች እኔ ጀነት አድላለሁ አላልኩም። ጀነት በአላህ እጅ ነው። አላህ የጀነትም የገሃነም ፈጣሪ ነው። የሞትም የህይወትም ፈጣሪ ነው። እሱ አዛኝ ነው። እኔ በአላህ ስራ ላይ አልገባም። አንድ ሙስሊም ለኛ ያለን ሰው ካፊር አልለም። ትረብተናል። እኔ ሙስሊም ኛ አልሐምዱሊላ ስለዚህ ምንድነው እየሰራን ያለ ነው? ምንድነው ወደ መጀመሪያዎች ሰዎች ወደ ሰሃቦች እንመለስ ነው እንጂ የባላንጤያነት ገነት አትገባም ትገባለህ ማለት አይደለም። ምን አለ መሰላችሁ፣ እኔ ግርም ነው የሚለኝ ሰውን በጣም እየታዘብኩት ነው። ግን ያ ሱብሃነላህ፣ ግን ሰውን የምትሉት እንዴት እያሰባችሁ፣ እንዴት እየኖራችሁ፣ እንዴት እየተነፈሳችሁ፣ የምትሰሙት ነገር እንዴት እየለያችሁ ነው? እኔ ማንንም ሙስሊም ያለን ሰው ካፊር ነው አልልም። ነገር ግን ጠማማ ወንድሜ ነው ነው። ይህንን እወቁ። ጥመት ያለበት ወንድም ነው ጥመት ያለበት ሙስሊም ነው የሚባለው ካፊር ከሆነ አዎ ካፊር፣ ሙናፊቅ ከሆነ አዎ ሙናፊቅ እንላለን። ምፍቅና ያለበት ትልቁ ምክንያት ምንድን ነው? ከሶሃቦች ከመጀመሪያዎቹ ሰዎች ያልተገኘ ትምህርት ስላለበት ነው። ስለዚህ እየተመላለስን ያለነው ነው፣ እየተማመርን ያለነው ወደ መጀመሪያዎቹ ሰዎች ለመመለስ ነው።